ሩታና አብርሽዬ ማለት ነው እንደ በፊታችሁ ተመልሳችሁ ስላየናችሁ በጣም ደስ ብሎናል። እኛ ከሰርጋችሁ በላይ ማለት ነው የእናንተ ደስታ ተመልሶ ሩታ ራሱ እንዲፍልቅልቅ ብላ መታየቱ፣ አብርሽ ላይ የሚታየው ደስታ ወዙ ሁሉ ተመልሰው እውነቴን እንሙላችሁ እና አብርሽ ያለ ሩታ፣ ሩታ ያለ አብርሽ ለካ በጣም ያስጠላ የደብር ነበረ። የነበሩበት ስሜት በጣም ያስጠላ ነበር። ዛሬ አሁን ግን አንድ ላይ ሆናችሁ ስላየናችሁ በጣም ደስ ብሎናል። የበፊት ፍቅራችሁ ተመልሶም ስላየን ከምንም በላይ ደስ ብሎናል ማለት ነው። ቤተሰቦቼ አብርሽና ሩታ እንግዲህ ዛሬ አብርሽ ሩታዬን ከአቤል ጋር ሰርፕራይዝ አድርጓታል። እሱም ደግሞ በዚህች በ12 ቀን ሁለት ቀን ተነስቶላታል 10 ቀን በዱባይ እንግዲህ ሰርጋችንን በዱባይ ነው የምናደርገው በማለት እንግዲህ አብርሽ ሩታዬን ሰርፕራይዝ አድርጓታል ማለት ነው። በጣም ነው ደስ የሚለው። ከዚህም የበለጠ ያድርጋችሁ እግዚአብሔር ማለት ነው። ፍቅራችሁ ያብቅ። እውነት አዎ፣ ሩታ እንደተናገረችው ከሆነ የሆነ ደስ የማይል ስሜት ውስጥ የነበረችበት ያህል ነገር ብዙ ዋጋ አስከፍላችሁ ነበረና ያው ጋሽ እየመተው ደግሞ በአጭር ቀሪታዎች ደግሞ ዛሬ እንደዚህ ደስ ብሏችሁ የበፊት ፍቅራችሁ ተመልሶ በአንድ ላይ ስላየናችሁ በጣም ነው ደስ ያለኝ። እውነቴን ነው የምላችሁ ቤተሰብ እና ሩታዬም፣ የበፊት ፍልቅልቅነትሽ ተመልሶ ስላየን ቅብጥብጥ ስት አብርሽ ላይ በጣም ነው የሚያምረው። አንቺ ስትቅበጠበጭ የሚያምርብሽ ሩታዬ ከአብርሽ ጋር ብቻ ነው፣ ምክንያቱም የልብ ትርታሽ እሱ ስለሆነ ማለት ነው። አብርሽም ደግሞ ያለ ያለአንቺ ምንም እና ሁለታችሁም የልንትኑስ ብትሆኑም ዛሬ ግን ያልቆረጠበት ነገር አንቺ ቆርጠሽ እግዚአብሔር ቆርጦ ቢሆን አትገናኙም ነበር። አንቺም ትሄጂ ነበረ፣ ግን እግዚአብሔር ያልቆረጠ መህደዋችሁ አንድ ላይ ነው እና ዛሬ ደግሞ ሰርጋችሁን በዱባይ ልታሳዩ ነው። እንግዲህ ዱባይ ያላችሁ ተዘጋጁ ተብሎ ስልክ ቁጥርም ከስር ተቀምጦላችኋል። ከኢትዮጵያ እኛም ማጀብም መምጣትም ከኛ ጋር የፈለጋችሁ በሙሉ ተጠርታችኋል የምትችሉ ተብላችኋል። ያው እንግዲህ ቲኬቱ ከማን የሚለውን እንግዲህ ያው ከእናንተ ነው ወጪው ማለት ነው። እና አብርሸ እንግዲህ በዚች በአስራ ሁለት ቀን ሰርጋችንን በዱባይ እናደርጋለን በማለት እንግዲህ መልዕክት አስተላልፈዋል። በጣም ነው ደስ የሚለው እኛ ከእናንተ ሰርግ በላይ የእናንተ አንድ ላይ ሆኖ እንደዚህ ፍልቅልቅ ብላችሁ መምጣታችሁ በጣም ደስ ብሎናል። ማላችሁ ሌላ ግርግር አታስገቡ። የአውሮታም እንዳለችው ወጪ አናብዛ ብላለች። እውነቷን ነው፣ ግን ያው ሰርግና ሞት አንድ ያደል ነው። የታባቱ ከልኩ አልፍምና ዘና ፈታ በሉልን። እንግዲህ ሰርጋችሁም ያበበ የሰመረ እንደሚሆን ተስፋ እናደርጋለን። ቤተሰቦች፣ የእሩታን አብርሽን የምትወዱ በሙሉ እውነት እንኳን ደስ አላችሁ። ምክንያቱም ብዙዎቻችሁ ተጨንቃችሁ የሆነ ሰዓት በጣም ተጨንቃችሁ ነበረ። እሩታን አብርሽ የነበሩበት ሁኔታ በጣም ያስጠላ ነበር። የሆነ የፉክክር ቤት አይነት ነገር ነበረ እና አሁን ግን ያው አባት አባትን የሚያህል ነገር የለም እና ሩታም እንግዲህ የአብርሽን አባት ሰምታ ሜጃዋን ሰርዛም ፍቅርንም ተቀብላ በመቅረቷ እኔ ደስ ብሎኛል። ዛሬ ደግሞ ያው ሩታይም ሰርፕራይዝ በመደረጓ በጣም ደስ ብሏ ስትፍለቀለቅም ነበረ። ያለፈውንም ነገር ተቆጭታ ተናግራለች። እልህ ውስጥ እንደነበረችና ለሴት ልጅ ስሜቱ ምናል ከባድ እንደሆነ እና እንዲያውቀው ስለፈለግኩኝ ነበረ፣ ግን ልክ አልነበርኩም የሄድኩበት መስመር አለች። አብሬሽ ደግሞ ያ ወንድ ልጅ በውስጡ ነው ሁሉን ነገር እንጂ እኔም ተጎድቻለሁ ሲል ነበረ። እና ያለፈው አልፏል። አሁን ግን ለሁለታችሁም ትምህርት ሆኖ እንዳይደገም በቃ እንዴ እኛ የምንፈልገው በአንድ ላይ እንዲፍልቅልቅ እያላችሁ ስትመጡ ነን ፍቅርን ከእናንተ ወጣቱ ፍቅርን ነው የሚማረው ስለዚ እንደዚህ በፍቅር በአንድ እንመታችሁ ት- ደረጃ ደርሳችሁ ነው ማየት የምንፈልገው ከዚህ በኋላ መለያየት የሚባል ነገር የለም ሰርጋችሁን በዱባይ ነው እንግዲህ ቤተሰቦች ሁላችሁም ተጠርታችኋል በዚህ አጋጣሚ ሙቬ ሚዜ ቢሆን የሚል ያው ሁላችሁም ላይክ እያደረጋችሁ ማለት ነው እንደኔ ሙቬ ሙቬና ሩታዬ በአንድ ላይ መጥተው ን ሚዜ ቢያደርገው ብዬ አሰብኩ። እንደራሴ ሐሳብ ነው እና ምክንያቱም የእነሱ ድምቀት ስለነበረ በፊትም ጀምሮ ማለት ነው እና